በዓለም አቀፉ የአቶሚክ ኃይል ኤጀንሲ ከሶስት ዓመት በፊት ተግባራዊ የተደረገው ሬሶፎፕ ወይም የተስፋ ጮራ የተሰኘው ፕሮጀክት የካንሰር ሕክምና አገልግሎትን ተደራሽ ለማድረግ ያለመ ነው። ፕሮጀክቱ ይፋ የተደረገባት ኢትዮጵያ የሶስት ዓመት ሂደቱን ግምገማ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት አስጀምራለች። ኢትዮጵያ ለጤናው ዘርፍ የሰጠችውን ትኩረት ያሳወቁት ምክትል ጠቅላይ ሚኒስትሩም በዚህም በርካታ ውጤቶች መገኘታቸውን ጠቁመዋል። ታላላቅ የፖሊሲ ውሳኔዎች ወደ ተጨባጭ ለውጥ ሲቀየሩ ተመልክተናል። በኢትዮጵያ የጤና ባለሙያዎቻችን በጣም ሩቅ በሆኑ አካባቢዎች በመድረስ በሙያቸው የጀግንነት ስራን ሲሰሩ ተመልክተናል። የሕፃናትና የወላድ እናቶች ሞት ቁጥርም ሲቀንስ አስተውለናል። በአንድ ወቅት የሕክምና እርዳታ አናገኝም በሚል ተስፋ ቆርጦ የነበሩ ቤተሰቦች የተስፋ ብራናቸው ሲበራ አይተናል። ባለፉት 30 ዓመታት በጤና ኤክስቴንሽን ፕሮግራም ኢትዮጵያ ታሪካዊ ስራን አከናውናለች። በ10 ሺዎች የሚቆጠሩ የማህበረሰብ ጤና ባለሙያዎችን አሰልጥነናል። የጤና አገልግሎት ተደራሽነትን ወደ ሁሉም የሀገራችን ማዘናት ማስፋፍተናል። በዚህም ጤናን የልዩ ጥቅም ጉዳይ ሳይሆን መብት አድርገናል። ኢትዮጵያ የካንሰር ሕክምናን ተደራሽነት ለማስፋት ቁርጠኝነቷን ስለ ማሳየቷም ምክትል ጠቅላይ ሚኒስትሩ ጠቁመዋል። ኢትዮጵያ ፈተናዎችን በመጋፈጥ ለውጥ እያመጣች ነው። የካንሰር ሕክምና ማዕከል ተደራሽነትን እያሰፋች ነው። የራዲዮ ቴራፒ አገልግሎት ተደራሽነትን በክልሎች ለማስፋት እየሰራን ነው። ሕይወት አድን ቴክኖሎጂዎችን ወደ ማህበረሰቡ ይበልጥ እያቀረብን ነው። የጨረራ ሕክምና ስራ ይበልጥ በኃላፊነትና ደህንነቱ በተጠበቀ መልኩ እንዲሰራ የህግና የቁጥጥር ስራዎችን እያጠናከርን ነው። የኒኩሌር ሳይንስ ላይ እየሰራን ያለነው ለሕክምና እንክብካቤ ብቻ ሳይሆን አስቀድሞ ለመቆጣጠርና ለመከላከልም ነው። ችግሩ የጋራ ርብርብን የሚጠይቅ በመሆኑ ትብብርን ማጠናከር እንደሚገባ አሳስበዋል። አዳዲስ ሀሳቦችን እናፈልቅ፣ ጥልቅ ትብብር የሚፈነጥቅበት እንዲሆን እናደርግ። ከሁሉም ፖሊሲዎች ጀርባ ሰው እንዳለ እናስብ። ከሁሉም ኢንቨስትመንቶች ጀርባ ህይወት አለ። ከሁሉም መዘግየቶች የእናቶች ጥበቃ አለ። ሊታከም በሚችል ካንሰር የትኛውም ህፃን ህይወት ማለፍ የለበትም። የትኛውም በሽተኛ በአካባቢው ርቀት ወይንም በገንዘብ ችግር ከነህመሙ በቤቱ ቀርቶ መሰቃየት የለበትም። የትኛውም ሀገር ዜጋ ከፈጣን ስራ ጉድለት ወደ ኋላ መቅረት የለበትም። ይህንን ተስፋ ነያዝ ነው። ኢትዮጵያ የጨራ ሕክምናን ተደራሽ በማድረግ ረገድ የፕሮጀክቱ ይፋ መሆኑን ተከትሎ ውጤታማ ስራዎችን አከናውናለች ያሉት ደግሞ የጤና ሚኒስትሯ ዶክተር መቅደስ ዳባ ናቸው። ከ2022 አንስቶ በመዲናችን አዲስ አበባ ላይ ብቻ ይገኝ የነበረውን የጨረር ህክምና ተደራሽነት ማስፋፋት ችለናል። በአምስት የክልል ማዕከላት ህክምናውን ማስፋፋት የተቻለ ሲሆን አራቱ ሙሉ በሙሉ በስራ ላይ ናቸው። አምስተኛው ደግሞ በቅርቡ ወደ ስራ ይገባል። የካንሰር ሕክምና መሰረተ ልማትን ለማሟላትና በማዕከላቱ የህክምና አገልግሎቱን የሚያልቁ መሳሪያዎችን ለማስገባት ከ25 ሚሊዮን ዩሮ በላይ ወጪ አድርገናል። በአፍሪካ 7 በመቶ የሚሆነው ህዝብ የጨረራ ህክምና ለማግኘት እንደሚያዳግተው ጥናቶች የሚያሳዩ ሲሆን፣ ለፕሮጀክቱ ተግባራዊነት ሀገራት ቁርጠኝነታቸውን ሊያጠናክሩ እንደሚገባ የዓለም አቀፉ የአቶሚክ ሃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጥሪ አቅርበዋል።